እኔ እንጌጅ ማድረግ አለብኝ። እንደምታዩት ነው ካወራ በኋላ ዩአር ፍላይንግ ሲል አውቶ ፓይለቱን ዲስንጌጅ ያደርጋል፣ ድምፁን ይሰማል። ወዲያውኑ አውቶ ትሮቱንና አውቶ ፓይለቱን ሁሉንም ኦን ኦን ማድረግ አለባቸው። አልቲቱድ ሆልድ ምናምን ሄዲንግ፣ አለበዚያ በቀይ በቢጫ ጽፎባቸው ያጠፋባቸዋል። እዚህ ላይ ሲሰሩ እንደዛ ነው። ለምሳሌ አሁን ወደ የት እየሄድ ነው የሚለውን ባሳያችሁ ወደ ዜሮቱቱ አሁን እዚህ ጋር እየሄድን ነው ያላቸው። ይህንን እኮ በትንሽ ፕሌን ሰርተነዋል ባለፈው። ከዚህ ተነስቶ ለምሳሌ የጀመረው ከዚህ ጋር ነው ካርታው ላይ ከአየር ላይ ጀምረው ይላቸው እንደዚህ። ልክ እዚህ ጋር አሁን ካርታው ላይ ስናየው እዚህ ጋር ኦሎምፒያ ቪኦአር ስንደርስ ወደ ሲያትል እዞራለን። ዜሮ ቱቱ ኮርሱን ወደ ቀኝ ጠመዝዘዋለን። በትንሿ ፕሌን ሰርተናል። ከዛ ከአስራ ስምንት ሺ ጫማ ዲሰንት ማድረግ እንጀምራለን። እስከ ቪኦአር ማለት በየኤርፖርቱ ላይ የተጠፉ ጨረር የሚሰጧችሁ ዳይሬክሽን የሚሰጧችሁ ሃይዌውን የሚያሳዩችሁ በዚህ በመሳሪያችው እዚህ ላይ ደግሞ ላችሁ በቪዋር መሳሪያ በዚህ ላይ ቁጥር ቅድም እየሞላን ከዛ ቁጥሩን ስትሞላ የዛን ሳይት ስትሞላ አቅጣጫውን ሩቱን ያሳያል ማለት ነው። ዲግሪውን ወደዛ ትጠመዝዛለ። ከዛ ዲስታንሱን እየለካ ቪዋር ዋንና እና ቪዋር ቱ ዚጋሉ አሁን ለምሳሌ መጀመሪያ አሁን እዚጋ እንደ ግልጽ እንዲሆንላችሁ እዚህ ጋ ያለው ኦሎምፒያ ነው። አሁን እየሄድኩበት ያለውት ኦሎምፒያ ቪዋር አምስት ነጥብ አምስት ዲኤምኢ ዲስታንስ ሜዠሪንግ ኢኩፕመንቱ አምስት ነጥብ አምስት ማይል ላይ ነው ይለኛል። ልክ እሱ ጋር ስደርስ ግን እኔ የሲያትል ቪዋርን ቁጥር ከካርታ ላይ ምናምን አመጣና እዛ ሬዲዮ ስታክ ውስጥ ከተዋለው ማለት ነው ከዛ ቁጥሩን መቁጠር ይጀምራል። ዲስታንሱን ማለት ነው አቅጣጫና ዞራለው ዲስተን ዳረጋለው ማለት ነው። ይህም የምንሰራ ነው። ስለዚህ ችኛዋ ዜሮ ቱቱ ላርጋት ለጊዜ ሆኑ ዜሮ ሀያ ሁለት ላዞራት እስከዛው አይዞርም ተዘጋጅቶ ይቀመጥልኝ ማለት ነው። ኢሚዲትሊ ኦሎምፒያን እንደጨረስኩኝ ዜሮ ቱቱ ማዞር ስላለብኝ ዜሮቱ ላይ አላርገውም። ዝግጅት ነው፣ ግን ሆልድ አላረኩትም ማለት ነው። እየደረስኩ በመሆኑ ማለት ነው። ልክ ስደርስ ሆልድ አረገዋለሁ። ከዛ ሀይት አልቲትዩዱን መቀነስ ትጀምራለች። ደረስኩ፣ ሲደርስ እቺ ግላይድ ስሎፓት ትርቃለች ማለት ነው።

ዋን ዋን ናይን ፖይንት ቱ እሱን ሽፍት ቱትሉ እና እዚህ ቪው አር ቱ ላይ ቪው አር ዋን ላይ እሱን መምላት አለብኝ ካርታውን ላይም ለማረጋገጥ የበለጠ ደግሞ ለማረጋገጥ ያው እዚህም ላይ አለ። ለትምህርታችን የበለጠ ኮንት እንዲኖረው እዚህ ጋር ማፕ ላይ ማየት ይችላል። ወደዚህ ያላግጣቸው ያው እዚህ ጋር ነው። ይሄው ሲያተ ፕላስ ፕላስ ታጎል ማክ። ያ እዛው ቅርብ ላይ ቅርብ ያለ ቦታ ነው መሰለኝ ነው ማለት ነው። እቺ አያችሁ 119.9 ሲያትል፣ እዚህም ቻርቱ ላይ እዚ ካርታ ላይ የተጻፈላችሁ እሱ ነው። እዚህ ከላይ 119.2 አንድ አይደለም የኛ 119.9 ነው። ምን ነው እዚህ ግን 119.2 ይባልኝ ማለት ነው። ቪአር ዋላ እቺ ስክስ ደሳል ተባልኩት። እቺ ስክስ አረግና ሬቱ ግን ጨመለታል። ቶሎ አሁን ከዚህ ሬቱቱ እንዳውም በጣም አስጠጋሁት እዚህ ጋር ላሳያችሁ 31 ዲኤም ዲስታንስ። ከዛ በኋላ ግን የግድ ህግላይ ብሰኩ ተች ማለት ስላለብኝ ከዚህ ሬቱቱ በጣም አጠፍኩትና በኋላ መልሰዋለሁ። አሁን ሲጠጋኝ መልሰዋለሁ ማለት ነው። ወደዚህ መልሱት አቅጣጫው የሚጠቁሙ እሱ ስለሆነ ማለት ነው ዜሮ ወደ ትክክለኛ ዜሮ ሀያ ሁለት ፊኒሽን ትልስጠው ቶሎ እንዲቀንስልኝ ስፒድ ብሬክ አርጌበታለ ፍንጫው ቀነ ስለሚያደረግብኝ መልሽ ለቀውና ይዘዋሉ። በቃ የተጻፈብኝ ቱም እዚ እንትኑ ትራክ ሳረግ ቶሎ እንዲቀንስልኝ ሰጠት። አሁን በነጭ ተጻፈልኝ ማለት ነው፣ ከመዘጋት ዳንኩ ማለት ነው። አሁን ይሄ የዚህ ሲሙሌተር አንዳንድ ችግሩ በፍጥነት ካል አሁንም መጨመራል ላይ ስፒድ ብሬክ ይፈልጋል። በቢጫ ጽፋ ቀጥሎ በቀይ ጽፋ ላይ ያቸው ድሳ እንደ አስራ ሰባት ዲኤምኢ ሲሆን አንተ አስራ ሁለት ሺ ወርደ መገኘት አለብህ።

የስፒድ ብሬኩ በጣም ስፒዱን ይቀንስባቸዋል። ነገር አስ ትራክ አርጌያለሁ። ስፒዱ ግን እንዴት ነው? ዲሰንት ሬቱ ሃይ ስለነበር ነው። አያቸው ዲስንተርት ሃይ ሲሆን ስፒዱ በጣም ይወረወርባቸዋል። አሁን ጥሩ ነ ዜሮ ሰላሳ አምስት ወደ ዜሮ ሀያ ሁለት ወደ ሲያትል ስንደርስ፣ ባይ ዘ ታይም ሲያትል ስደርስ ስድስት ሺህ ጫማ ላይ መውረድ አለብን። አስራ አምስት እኔ ግን እዚህ ጋር ዘጠኝ ሺህ ላይ ነው። ጥሩ ነው ዘጠኝ ሺህ ወርጃ ነው ማለት ነው ትራክም ማረጃ አለው ሩ በደንብ ትራክ ያረኩት ካስፈለገ እዚህ ላይ ጨምር ጨምር ይጥበቃል። ስፒዲ አሁን በተባለ ጥሩ ነው፣ ያለ ምንም እንትን ሁለት ስድስት ላይ ነው። ዲስታንሲን ሳ አስራ ሁለት ጊዜ መጠንስ ይችላሉ ደርስበታለሁ አሁን እንግዲህ ሬዲዮ

አስጨንቀኝ ርቀት አምስት ነጥብ አራት አስባለሁ ወርዷል ማለት ነው። ከአስራ ስምንት ሺህ ወደ ለማረፍ አቀናነስ ነው። ከዚህ ቀጥሎ የምናደርገው ምንድነው? አሁን በዚህ አካሄድ ሲያትል እዚህ ጋር ደርሰናል ማለት ነው። ከሆነ ቦታ መተን እዚህ ጋር ደርሰናል። አሁን በ2200 ደግሞ በ326 ዲግሪ ወደ ኖላ እንወርዳለን ማለት ነው። እዚህ ጋር እኛ አሁን እዚህ ሲያትል ላይ ነው የደረስ ነው። ቪኦር ላይ ነው የደረስ ነው ማለት ነው። አሁን ዲግሪያችን ሶስት ሶስት 08

2200 ድረስ መውረድ ተፈቅዷል ማለት ነው። አሁን በዚህ በቻርቱ መሰረት ነው የምንሄደው። ያው ወደ 326 ዞሯል። በዚህ ቻርት መሰረት 2200 እየወረድን ኖላ በ326 ዲግሪ ከሲያትል ማለት ነው። ቻርቱ በዛው እያየን አነባበቡን እንድንረዳ ለማረፍ እንደዚህ ሄደን እንደዚህ ዞረን እንመጣለን ማለት ነው። እዚጋ ኤርፖርቱ ላይ አይ ቲንክ ኢንተረስቲንግ ነው ይሄ። አድቫንስድ ሌቨል ነው። ፋራይት እያለኝ ነው። ወደ ሌፍት ያጠፍኩት ነው። ወደ ሌፍት ማጠፍ አለብኝ ካች ማድረግ አለብኝ እያለኝ

አሁን ገና መጣችልኝ እንትኗ አሁን ገና መጣች። ወደ እኔ አያችሁ፣ መታገስ ነበረብኝ በጣም ወደዛ አጠፍኩት። ግላይድ ስሎፑ ደግሞ ወደዚህ መጣች። አያችት ይሄን እንደግማልን ማለት ነው። ያው እዚህ በዚህ ቻርት መሰረት ወደ ኖላ አውተር ማርከር ሄደን ከዛ ደግሞ በ311 ዲግሪ አልፈ እንሄድና ኤርፖርቱን 265 አጥፈን 085 አጥፈን በ135 ለማረፍ ነበር። ይህኛው እንግዲህ አይ ኤል ኤስ አፕሮች ነው፣ እንደግመዋለን። ይህ ነው እንግዲህ አድቫንስድ ሌብሉ በቃ ይሄ ነው። በጣም አድቫንስድ ከሆናችሁ ይህን ነው የምትሰሩት። ይህን ከቻላችሁ ተመረቃችሁ። በቃ ቀጥታ ሰርተፊኬታችሁን ይዛችሁ ቦሌ መሄድ ነው። እሺ፣ አሁን ስለመሸ፣ ነገ ደግመዋለሁ። የተወሰነ ነገር እንደተማራችሁ ተስፋ አረጋለሁ። እየሞከርንም እየተሳሳትንም ያው የቆየው ቆይቼ ስለነበር ፐርፌክት አይመጣለኝ። ሲሚሌተሩ ግን ቀልድ አያውቅም። እሺ፣ አሁን ይዘጋዋል። ተረታላችሁ። ወርደን አልኮ ለማረፍ እኮ በቃ ቤቶቹ ሁሉ ይታያሉ፣ ታዩታላችሁ። ግን ዘጋው፣ እኔ አይደለም የዘጋውታው አውቶማቲክ ነው። ምክንያቱም አልሰራሁም እንትም ብሎ ነው ያቺ ወደ ኖላ ስንሄድ የአይሌስ ግላይድ ስሎፓል ቶሎ ተጠግቼ ማግኘት ነበረብኝ ወደ እሷ። ከዛ እሷን የያዝኩ ነበር የምመለሰው። ኢንተረስቲንግ ነው ይሄ። የተስፋ እንዴት ታያችሁት? ነገ ደግሞ ይሄን ቻርት ይዘን በደንብ አብጠርጥረን እንደውም ቻርቱን ትምህርት ሰጣችኋለሁ። በቃ የቻርቱን ትምህርት እያንዳንዱን ምን እንደሆነ ልነግራችሁ አሪፍ ይመስለኛል። ከዛ በቃ መሬት ላይ ብቻ ሳይሆን አየር ላይም አውራ ጎዳናዎችን አወቃችሁ ማለት ነው። እንዴት እንደምት ቢሰጣችሁ ታነብታላችሁ ምን ይመስላል? ስለመሸ፣ እዚህ ትንሽ እንደዚህ ፕራክቲስ ታረቡ። ደግሞ የሚደክመው ነገር አለለም፣ ኢነርጂ እናወጣለን መስለኝ በጣም ትኩረት የሚፈልግ ነገር ስለሆነ እና ቀጥላለሁ። መልካም ምሽት።